ጤና ይስጥልን ከ1888 የዕለቱ መረጃ ይዘን መተናል። የዛሬውን መረጃችን የሚያተኩረው በብርቱካን ተመስገን ላይ ነው። ብርቱካን ተመስገን የደምቢዶሎ ዩኒቨርሲቲ ተማሪ እንደነበረች ይታወቃል። በትናንትናው ዕለት በኢቢኤስ ቴሌቪዥን ከቀረበች በኋላ እንግዲህ የአገዛዙን ገመና ግልጥልጥ አድርጋ ያወጣችበትና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 ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚያ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድን ነው እንትን ራሴን ሳትኩ። እራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ሆነ። እንደ ስድስት አይነት ነገር እንደ ስድስት ስድስት ይሆናል። እንደ ፌሩ እንዲህ እንዲ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። እንዲህ ነው እንግዲህ፣ ያው እንደተመለከታችሁት ነው። ያው ያገዛዙ የመጀመሪያ ስራውና የሚያደርገው እንቅስቃሴ በሙሉ የአማራን ደምና የአማራ ሕዝብ ላይ ያተኮረ ጭፍጨፋ መሆኑ ይታወቃል። የጭፍጨፋ ብቻም ሳይሆን ደግሞ በተገኘው አጋጣሚ ሁሉ በዓለም ሰምቶት የማያውቀውን አስነዋሪ ተግባር ማድረግና በዚህም ህዝቡ ተሸማቆ እንግዲህ የኦሮሞማው አሽከርና ገረዶ ሆኖ እንዲቀጥል የማድረግ ስትራቴጂ ነው የሚከተለው። ይህን ስትራቴጂ ደግሞ በሚፈጽምበት ጊዜ መጀመሪያ የሚያደርገው መደበቅ ነው። በጣም ይደብቃል። በፖሊሲ ደረጃ የሚደረጉ ወንጀሎች፣ የሚደረጉ የጦር ወንጀሎች፣ የሚደረጉ ፆታዊ ጥቃቶችና ጭፍጫፋዎችን በመደበቅ ስራ ላይ የተሰማራ አገዛዝ መሆኑ ይታወቃል። ትናንትና ግን ባልጠበቀው ሁኔታ በኢቢኤስ ቴሌቪዥን ይህ ሁኔታ ከተከሰተ በኋላ እጅግ በጣም በመደናገጥ ቪዲዮዎቹን፣ ማስረጃዎቹን ለማጥፋት በደህንነት መስሪያ ቤቱ ጭምር ማለት ነው ከፍተኛ የሆነ ጥረት ቢያደርግም ነገር ግን ማስረጃው ሊጠፋ አልቻለም። ዓለም እንዲታዘበው እየተደረገ ነው የሚገኘው ማለት ነው። በትናንትናው ዕለት በኢቢኤስ የነበረውን ሁኔታ ስንመለከት ከደረሰን መረጃ በመነሳት ጋዜጠኞቹ ያው እንደሚታወቀው ታስረዋል። እስካሁን ድረስ ያሉበት አይታወቅም። ሉላ ገዙ የተባለችው ጋዜጠኛ እና ሌሎችም ልጅቷን ሳይቀርቡ የነበሩት ጋዜጠኞች እንግዲህ በቁጥጥር ስር ውለዋል ወይ ደግሞ ታፍነዋል ማለት ነው በአገዛዙ ለምን ጠየቃችሁ ለምን ገበናይን አጋለጣችሁ በሚመስል መንገድ ማለት ነው። ኢቢኤስ ትላንትና ያቀረበው ፕሮግራም በፖለቲካዊ ይዘት ይኖረዋል ብሎ በማሰብ ሳይሆን ከደረሰ መረጃ በመነሳት ማለት ነው በሰብአዊነት በመነሳት የሴቶች ጥቃት ነው ማለት ሴቶች ላይ በእንደዚህ አይነት ደረጃ በሰው ላይ በእንደዚህ አይነት ደረጃ ጨካኔ ተግባርን መፈጸም ተገቢ አይደለም፣ ተጎጂዋንም እርዷት የሚል ሀሳብ ብቻ ነበር የነበራቸው የጋዜጠኞቹ ማለት ነው። ነገር ግን ያው ከጀርባ ያለው ያገዛዙ ጭፍጨፋና የአገዛዙ ያገዛዙ የጭፍጨፋ ፖሊሲ ስላልተረዱት በዚህ መንገድ ካቀረቧት በኋላ እንግዲህ አገዛዙ እጅግ በጣም ከፍተኛ በሆነ መንገድ መደናገጥና ማስረጃን ወደ ማጥፋት ደረጃ እንደዚሁም ደግሞ ራሷን ብርቱካን ተመስገንን እስከ ማፈን የደረሰ እርምጃን ወደ መውሰድ ተሸጋግሯል ማለት ነው። ይሄ የሚያሳየው አገዛዙ የመጨፍጨፍ ብቻም ሳይሆን ማስረጃዎችንም በማጥፋት ለወደፊትም ምን ያህል እንግዲህ አማራ ለማጥፋት የተዘጋጀ አገዛዝ መሆኑን በተግባር የሚያሳይ ነው ማለት ነው። ከዚህ በጎን ለጎን ጨፍጫፊው አብይ አህመድ ክህደት፣ እንደዚሁም ደግሞ መሸፋፈን ጭፍጨፋን መሸፋፈን በአደባባይ በፓርላማ በመንግስታዊ ተቋማትና ሚዲያዎች ሳይቀር ጭፍጨፋውን እንግዲህ የመሸፋፈን ስራው ውሸት ቢሆንም ቢታወቅም፣ ነገር ግን ሰውየው በተደጋጋሚ የሚጣጣረው ይህንን ጭፍጨፋ ለመሸፈን ነው። በፓርላማ ከጥቂት ጊዜ በፊት በእነዚሁ ልጆች ምክንያት የደረሰውን ጉዳት ሲጠየቅ እንግዲህ ምን ያህል እንደዋሸና ህዝብን ሊያታልል የሄደበትን ርቀት አሁን የምትመለከቱትን ቪዲዮ ስታዩት እንግዲህ የምትረዱት ይሆናል ማለት ነው። ወደ ጨፍጫፊው አብይ አህመድ እንሻገር። በየዩኒቨርሲቲው የታጠቀ ኃይል ታጥቆ ዩኒቨርስቲ ውስጥ ገብቶ ሰዎች ጥቃት ያደረሰበት ቦታ የለም። እርስ በርስ ግጭት ይፈጠራል ሰዎች በአካባቢ መኖር ይቸገራሉ፣ ይጎዳሉ። እነሱ ከዩኒቨርሲቲ ወጥተው በሚሄዱበት ሰዓት አንዳንድ ስፍራ ላይ በተደጋጋሚ ነው የተገለጸው ያጋጠመ ችግር። ስፔሲፊካሊ ደሚዶሎ አካባቢ ከእገታ ጋር ተያይዞ ለተነሳው ጥያቄ እንግዲህ ሁላችሁም እንደምታውቁት ቦኮ ሀራም ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል አልቃይዳ ሰው ሲያግዝ ኃላፊነት ትወስዳለሁ ብሎ ያውጫል። በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል የለም። እነዚህ ግለሰቦች መጀመሪያ ተይዘዋል። ከዚያ ተፈተዋል ከተባለ በኋላ አዳዲስ መረጃዎች መምጣት ሲጀምሩ መረጃውን ለማጥራት ሙከራ ስናደርግ ተማሪ ያልሆኑ ከተማሪ ጋር ስማቸው የተገለጡ ሰዎች ያሉበት መሆኑ ተማሪ ሆነውም አንዳንዶቹ ከተባለው ስፍራ ውጪ መኖራቸውን የሚያመላክት መረጃ በመኖሩ መከላከያም አስሶ ምንም የለም በማለቱ በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። ወደ ማጠቃለያው ስንሄድ የብርቱካን ተመስገን ታሪክ እጅግ በጣም ትንሹ ነው። በእርግጠኝነት ገለልተኛ በሆኑ አካላት በገለልተኛ በሆኑ ተቋማት ኢትዮጵያ ውስጥ ምርመራ ቢደረግ በፖሊሲ ደረጃ መሰል የሆኑ የአማራን ጭፍጨፋና ሰው ሰምቶት የማያውቀው ዘግናኝ የጦር ወንጀሎች እንዳሉ መገመት አያስቸግርም። አሁን ማስረጃውም አለ፣ ሁሉም ነገር አለ። የጠፋው ነገር ማን ይህንን ጨፍጫፊ አብይ አህመድን ይመርምር ወይ ደግሞ ይጠይቅ የሚለው ካልሆነ በስተቀር የብርቱካን ተመስገን ታሪክ የብዙ የብዙ ሚሊዮኖች የአማራውያን እናቶችና ህጻናት ታሪክ ነው። እሷ በወክላ መጣች እንጂ የእሷ ታሪክ ብቻ ይሄ ነው ተብሎ ተነግሮ የሚቆም ጉዳይ ሊሆን አይችልም። ለዚህ ደግሞ ዋነኛው ማሳያ ይህ ማስረጃ ከወጣ በኋላ በኢቢኤስ ቴሌቪዥን ከተጫነ በኋላ ቪዲዮ አገዛዙ በነሽ መለስ አብዲ ሳይድነት ተቋም በመመራት ቪዲዮ እንዲጠፋ፣ ማስረጃው እንዲጠፋ ከፍተኛ ጥረት አድርጎ ነበር። ነገር ግን አልተሳካለትም። እንደዚሁም ይህንን ጉዳይ ሲከታተሉና ሲደግፉ ሲሰሩ የነበሩ አካላት ላይም የማዋከብና የማስር እርምጃዎችን ወስደዋል ማለት ነው። ስለዚህ የሚያሳየው ራሱ ጨፍጫፊው አብይ አህመድ የእነዚህ ወንጀለኞች የጦር ወንጀለኞች አካላት ተባባሪና፣ ቀጥተኛ ስፖንሰር አድራጊም እንደዚሁም ተሳታፊ ጭምር ነው ማለት ነው። ስለዚህ መጠየቅ ያለበት በቀጣይ እንደዚህ አይነት ወንጀሎች ኢትዮጵያ ውስጥ በመቶ ሺዎች የሚቆጠሩ ስለሚኖሩ ይኖራሉ ተብሎም ስለሚታመን ገለልተኛ የሆኑ አካላት፣ ሰባዊነት የሚሰማቸው ስለ ሰው ልጆች የሚጨነቁ ወይ ደግሞ በዛ ላይ የሚሰሩ አካላት በዚህ በጨፍጫፊው አብይ አመት አህመድ ላይ ገለልተኛ በሆነ መንገድ ምርመራ ማድረግ እና ይህንን የሚፈጽሙ አካላትን በጦር ወንጀለኛነት ለፍርድ የማቅረብ ስራቸውን መስራት ይገባቸዋል። ሊሰሩም ይገባል። የጊዜ ጉዳይ ካልሆነ በስተቀረ እንግዲህ ለወደፊት

አይቀርም በአገዛዙ በእንደዚህ አይነት ደረጃ ከሌን ተጠያቂ አደርጋለሁ፣ ከሌን አስራለሁ፣ ከሌን እፈታለሁ የሚለው ጉዳይ እንግዲህ ያው የዕቃቃ ጨዋታና ራሱንም ጭምር ከጦር ወንጀለኛነት ለማምለጥ የሚጠቀምባቸው ስትራቴጂ፣ ታክቲክ ካልሆኑ በስተቀር ብዙም እዚህ ግባ የሚባል ሕግን የማስከበርም ሞራልም ፍላጎትም አቅም ያለው አገዛዝ ስላልሆነ ከወዲሁ ሁሉም በተለይ የአማራ ጉዳይ ያገባናል የሚለው አካላት ገለልተኛ የሆነ ዓለም አቀፍ ተቋም በዚህ አገዛዝ ላይ ጫና አድርጎ ይህንን የጦር ወንጀል የሚፈጽሙ ሰዎችን ለፍርድ የሚያቀርብበትን ሁኔታ ሳይረፍድ ማመቻቸት ይገባዋል ማለት ነው።

ሁለተኛው መረጃችን የአማራ ፋኖ ህዝባዊ ድርጅት አፋድ በሸዋ ጠቅላይ ግዛት እዝ እንግዲህ ለ12ተኛ ዙር ያስለጠናቸውን ምልምል ኮማንዶዎችን ሰራዊትን አስመርቋል። በአርበኛ መከታው ማሞ የሚመራው ግዙፍ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለበርካታ ወራት ያስለጠናቸውን ተወርዋሪ የኮማንዶ አባላትና ሸማቂዎችን ለ12ተኛ ጊዜ ነው ያስመረቀው። እንግዲህ ከዚህ በፊት በተከታታይ 11 ጊዜ ኮማንዶዎችን በተሳካ ሁኔታ አስመርቋል ማለት ነው። በስምንት ክፍለ ጦር ነው የተደራጀው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የተቋም ግንባታውን አጠናክሮ የቀጠለ ሲሆን፣ በመምሪያ ደረጃ የሚሰጣቸውን ወታደራዊ ስልጠናችንም አጠናክሮ ቀጥሏል ይላል ሸዋ ጠቅላይ ግዛት እዝ። በርካታ ወረዳዎችን ተቆጣጥሮ በነፃ ቀጠና የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ አስተዳደር፣ ማህበራዊ አገልግሎቶችን እና መሰረተ ልማቶችን በህብረተሰቡ ተሳትፎ እና ባለቤትነት እየከወነ በወታደራዊ ድልም ታጅቦ የህዝብን ነፃነት እያወጀ በድል መገስገሱን ቀጥሏል የሚል መልእክት በምረቃ ስነስርዓቱ ላይ ተላልፏል። በምረቃ ስነስርዓቱ ላይ ተገኝተውም ንግግር ያደረገው ፋኖ ስንታየው ካለን የህዝብ ድጋፍ አኳያ የሰራነው ስራ የሚያኮራራ አይደለም ብሏል። ከዚህ የተሻለ የተግባርም አደራ እንደሚጠበቅና በቀጣይ አገዛዙን የመፋለሙ ተግባር ተጠናክሮ እንደሚቀጥል በዚሁ ምረቃ ስነስርዓት ላይ አረጋግጧል ማለት ነው። ከ1888 ለዕለቱ የነበሩ መረጃዎች እነዚህ የነበሩ መረጃዎቻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ሰላም። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምፅ ነው።